ተለቀቀ። በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቦ መብራት ኃይል በ65 ሺህ ካሬ ላይ በተንጣለለው በዚህ ቅንጡ መንደር ውስጥ ከባለ አንድ እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነጻ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ለሀያ ደንበኞች እስከ 2 ሚሊዮን ብር ምናሽ አድርገናል። እንዲሁም አንድ ቤት ለገዛ አንድ በነፃ ታዲያ ምን ይጠብቃሉ? በ0987 86 4765 ላይ ፈጥነው ይደውሉ። ዴም ሲሪል እስቴት። በየጊዜው ብቅ እያሉ የሰው ልጅን ጤና የሚፈትኑ ተላላፊ በሽታዎች ስጋት የሆኑበት በአሁኑ ወቅት በተለይም የኤምፖክስ በሽታን አስመልክቶ ያለውን ወቅታዊ መረጃ ይዘን መተናል። ኤምፖክስ ወይንም የዝንጀሮ ፈንጣጣ በቀላሉ ና በፍጥነት ከሚሰራጩ በሽታዎች መካከል የሚመደብ ሲሆን በዓለም ጤና ድርጅት አማካኝነትም ዓለም አቀፍ የጤና ስጋት ተብሎ መመዝገቡ የበሽታውን አሳሰቢነት በግልጽ ያሳያል። ይህ በሽታ በዋናነት ክሌድ አንድ ና ክሌድ አንድ ቢ በመባል በሚታወቁ ሁለት የቫይረስ ዝርያዎች አማካኝነት ይከሰታል። በተለይም ክሌድ ዋንቤ የተሰየው ዝርያ ከሌላኛው አንጻር ሲታይ የበለጠ አደገኛ እንደሆነ የሕክምና መረጃዎች ይጠቁማሉ። እነዚህ ዝርያዎች በዋነኝነት በማዕከላዊ አፍሪካ አካባቢዎች በስፋት የሚገኙ ሲሆን የሚያስከትሉት የጤና ቀውስም ከፍ ያለ ነው። ከነዚህ በተጨማሪ በ2022 ዓመተ ምህረት ክሌድ 2 የተባለ ከላይ ከተጠቀሱት ዝርያዎች አንጻራዊ በሆነ መልኩ ቀለል ያለ የበሽታው አይነት መነሻውን በምዕራብ አፍሪካ አድርጎ በአለም ዙሪያ በወረርሽኝ መልክ ተከስቶ እንደነበረ የቅርብ ጊዜ ትውስታ ነው። ይህ ወረርሽኝ ቀደም ሲል የኤምፖክስ ቫይረስ ታይቶባቸው በማይታወቁ የአውሮፓና የእስያ ሀገራት ጨምሮ ከመቶ በሚልቁ ሀገራት ውስጥ መዛመቱ የበሽታውን ድንበር ዘለል ስርጭት ያሳየ ክስተት ነበር። የኤምፖክስ በሽታ ስርጭትን ስንመለከት የዓለም ጤና ድርጅት ሪፖርት እንደሚያሳየው የጽሁፍ ሰዎች ከተጠናከረበት ጊዜ ድረስ በሽታው በአለም አቀፍ ደረጃ በ133 ሀገራት ውስጥ ተከስቷል። በዚህም ሳቢያ 142000 ሰዎች በበሽታው ሲያዙ በሚያሳዝን ሁኔታ 328 የሚሆኑት ደግሞ ለህልፈት ህይወት ተዳርገዋል። ይህ አሃዝ የበሽታውን አለም አቀፋዊ ስፋትና የሚያስከትለውን የጤና ጫና ቁልጭ አድርጎ ያሳያል። በተመሳሳይ የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ፣ መቀመጫውን አዲስ አበባ ካደረገው መስሪያ ቤቱ ባወጣው መረጃ መሰረት ኤምፖክስ በአፍሪካ አህጉር ብቻ በ29 ሀገራት ውስጥ ተገኝቷል። በዚህም 38000 ሰዎች በበሽታው የተያዙ ሲሆን 146 ሞት ተመዝግቧል። ይህ መረጃ በአፍሪካ ውስጥ የበሽታው ስርጭትና የሚያስከትለው ጉዳት ቀላል የማይባል መሆኑን ያረጋግጣል። የኢምፖክስ በሽታ ምንነት በጥልቀት ስንመረምር በሽታው በዘንጀሮች ውስጥ በሚገኝ ኦርቶፖክስ ቫይረስ በሚባል የቫይረስ ጂነስ በአማካኝነት የሚመጣ ተላላፊ በሽታ መሆኑን እንገነዘባለን። ይህ ቫይረስ በበሽታው ከተያዘ ሰው ጋር በሚኖር የቅርብ አካላዊ ንክኪ ወይንም በበሽታው ከተያዙ እንስሳት ወደ ሰው በቀላሉ ሊተላለፍ የሚችል ሲሆን ምቹ ሁኔታዎችን ካገኘም በወረርሽኝ መልክ ሊሰራጭ ይችላል። የበሽታውን ታሪካዊ ዳራ ስንፈትሽ የኢምፖክስ ቫይረስ ለመጀመሪያ ጊዜ የተገኘው እንደ ኤሮፓውያን አቆጣጠር በ1958 በዴንማርክ በተደረገ የላብራቶሪ ጥናት በዝርያዎች ላይ ነበረ። በሰው ልጆች ላይ ደግሞ ቫይረሱ ለመጀመሪያ ጊዜ የተገኘው በዲሞክራቲክ ሪፐብሊክ ኮንጎ ሲሆን በወቅቱ በቫይረሱ የተያዘው የዘጠኝ ወር ሕፃን እንደነበረ ታሪክ መዝግቧል። በተለይ እንደ ኤሮፒያን አቆጣጠር በ1980 የፈንጣጣ በሽታ ወይም ስሞል ቦክስ ከምድ ረገጽ መጥፋቱና ተያይዞም የፈንጣጣ ከተማት በአለም አቀፍ ደረጃ መቋረጡን ተከትሎ ኤሚፖክስ በመካከለኛው በምስራቅና በምዕራብ አፍሪካ ባሉ ሀገራት ውስጥ በተደጋጋሚ ብቅ ማለት ጀመረ። እንደ ሽኮኮ አይጦችና ጦጣዎች ያሉ የተለያዩ ትናንሽ አጥቢ እንስሳት ለዚህ ቫይረስ ተጋላጭ እንደሆኑ ጥናቶች ያሳያሉ። ይህም የእንስሳት መኖሪያ የሆኑ አካባቢዎች ለቫይረሱ ስርጭት ምንጭ ሊሆኑ እንደሚችሉም ይጠቁማሉ። በኢትዮጵያ የመጀመሪያው የኤሚፖክስ በሽታ በላብራቶሪ ምርመራ ተረጋግጦ ይፋ የሆነው ግንቦት 17 ቀን 2017 ዓ.ም ነው ረት ነው የዜና ይፋ ሲሆን በተለይም የበሽታው ስርጭት ከዚህ ቀደም በስፋት ባልታየባቸው ሀገራት ብቅ ማለት የጀመረበት ወቅት ላይ መሆኑ ስጋቱን የበለጠ እንዲጤን አድርጎታል። የመጀመሪያው የተረጋገጠው ኬዝ የተባለው በኦሮሚያ ክልል የኢትዮጵያ ደቡባዊ ድንበር አካባቢ በምትገኘው ሞያሌ ከተማ አስተዳደር ሲሆን በበሽታው መያዟ የተረጋገጠው የ21 ቀን ህጻን ናት። አዳዲስ ወረርሽኞች ህፃናትን ሲያጠቁ የማህበረሰቡን ስጋት ከፍ ከማድረጉን ባሻገር የበሽታውን ስርጭት ስፋት በተመለከተ ተጨማሪ ጥያቄዎችን ያስነሳል። በዚህ የመጀመሪያ ኬዝ ዙሪያ በተደረጉ ተከታታይ የጤና ምርመራዎችና የንክኪ ፍለጋ ወይም ኮንታክት ትሬሲንግ ስራዎች የህፃኗ እናት እንዲሁም ወደ ጎረቤት ሀገር የጉዞ ታሪክ እንደነበረው የተገለጸው የህፃኗ አባት በኢምፖክስ ቫይረስ መያዛቸውን ሊረጋገጥ ችሏል። ይህ መረጃ የበሽታውን የመተላለፍ ሰንሰለት በቤተሰብ ውስጥ ያለውን ቅርበትና የድንበር ተሻጋሪ እንቅስቃሴዎችን ሚና በግልጽ ያሳያል። የአባትየው የጉዞ ታሪክ በተለይም ወደ ጎረቤት ሀገር መሆኑ በሽታው ከውጭ ሀገር ወደ ውስጥ የገባበትን ዋነኛ መስመር ሊጠቁም የሚችል ሲሆን፣ የድንበር አካባቢዎች ለእንደዚህ አይነት ተላላፊ በሽታዎች ስርጭት ምን ያክል በቀላሉ ተጋላጭ እንደሆኑም አመልካች ነው። ሞያሌ ከተማ በድንበር ላይ መገኘቷና የህዝብ እንቅስቃሴ መጠና ከፍተኛ መሆኑ የበሽታውን ስርጭት ለመቆጣጠር የሚደረገው ጥረት ውስብስብ ያደርገዋል። የጤና ሚኒስትር ዶክተር መቅደስ ዳባ ለጋዜጠኞች በሰጡት መግለጫ በበሽታው የተያዙ ግለሰቦች በጥሩ የጤንነት ሁኔታ ላይ እንደሚገኙና አስፈላጊው ሕክምና እየተደረገላቸውም እንደሆነ አስታውቀዋል። ይህ መግለጫ ምንም እንኳን በሽታው መከሰቱ አሳሳቢ ቢሆንም የጤና ተቋማት ፈጣን ምላሽ ለመስጠት ዝግጁ መሆናቸውን ለማሳየት ያለመ ነው። የጤና ሚኒስቴር ይህንን አዲስ የጤና ስጋት ተከትሎ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ኢፒኤችአይ እና ከሌሎች ዓለም አቀፍ ሀገር በቀል አጋር ድርጅቶች ጋር በመተባበር የተቀናጀ በሽታ መከላከል ዝግጅትና ምላሽ ስራዎችን ማጠናከሩን ይፋ አድርጓል። በተለይም የድንበር ጤና ልየታ ስራዎች ላይ ትኩረት መደረጉ በ በሽታው ከውጭ ወደ ውስጥ በስፋት እንዳይሰረጭ ለመከላከል የሚደረግ ቁልፍ ጥረት ነው። ከዚህም በተጨማሪ በድንበር ላይ በሚገኙ የኢትዮጵያ ኬላዎች ላይ በቦሌ ዓለም አቀፍ አውሮፕላን ማረፊያ የቁጥጥርና የመለየት ስራዎች መጠናከራቸው ተገልጿል። ይህ የሚያመለክተው የበሽታውን ስርጭት ለመገደብ ሁለገብ የሆነ አካሄድ የተተገበረ መሆኑን ነው። የበሽታውን ስርጭት ለመከታተልና ተገቢውን ምላሽ ለመስጠት የሚያስችል የቅኝት መመርመሪያ ወይም ሰርቪሊያንስ ኤንድ ሪስፖንስ ጋይድላይን መዘጋጀቱን ይፋ ተደርጓል። እንዲህ አይነት መመሪያዎች መኖራቸው በተለያዩ የጤና እርከኖች ላይ የሚገኙ ባለሙያዎች ወጥ በሆነና በተቀናጀ መልኩ ስራቸውን እንዲያከናውኑ ከማስቻሉም በላይ መረጃን መሰረት ያደረገ ውሳኔ ለመስጠት ወሳኝ ነው። ምንም እንኳን በሀገራችን ያለው የኤምፖክስ የስጋት ደረጃ ዝቅተኛ በሚባል ደረጃ ላይ እንደሚገኝ በጤና ሚኒስቴር በኩል ቢገለጽም፣ ይህ መግለጫ ሊታይ የሚገባው በጥንቃቄ ነው። ዝቅተኛ ስጋት መባሉ የበሽታውን ስርጭት በቁጥጥር ስር ውሏል ወይም ችላ ሊባል ይገባል ማለት ሳይሆን፣ በተገኙት ኬዞች ብዛትና የስርጭት መጠን ላይ ተመስርቶ የተሰጠ የመጀመሪያ ገማ መሆኑን መረዳት ያስፈልጋል። የሚፖክስ በሽታን በብቃት ለመከላከልና ለመቆጣጠር በሚደረገው ዓለም አቀፋዊና ሀገር አቀፋዊ ጥረት ውስጥ የበሽታውን ባህሪያት በሚገባ መገንዘብ የመጀመሪያውና ወሳኝ እርምጃ ነው። ይህ ግንዛቤ የበሽታውን ምልክቶች አይቶ ማወቅን፣ ቫይረሱ ከሰው ወደ ሰው እንዲሁም ከእንስሳት ወደ ሰው የሚተላለፍባቸውን ውስብስብ መንገዶችን መረዳትንና ከሁሉም በላይ ደግሞ ውጤታማ የሆኑ የመከላከያ ዘዴዎችን አውቆ ተግባራዊ ማድረግን ያካትታል። እነዚህን መሰረታዊ እውነታዎች በጥቅል መመርመሩ እያንዳንዱ ግለሰብ ለራሱ ከዚህ ስጋት ለመጠበቅ የሚያስችል እውቀት እንዲታጠቅ ከማስቻሉን ባሻገር የማህበረሰቡን ጤንነት በጋራ ለመጠበቅ በሚደረገው ጥረት ውስጥ የበኩሉን ድርሻ እንዲወጣ ያደርገዋል። ተለቀቀ በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65 ሺህ ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ አንድ እስከ ባለ ሶስት መኝታ ቤቶችን ከተጨማሪ ሶስት ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለር ነፃ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ለአያ ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል እንዲሁም አንድ ቤት ለገዛ አንድ በነፃ ታዲያ ምን ይጠብቃሉ በ0987 86 4765 ላይ ፈጥነው ይደውሉ ዴም ሲሪል ስቴት የሚፎክስ ቫይረስ ወደ አንድ ሰው ሰውነት ከገባ በኋላ የበሽታው ምልክቶች ወዲያውኑ ላይታዩ ይችላሉ። ቫይረሱ በሰውነት ውስጥ ተደብቆ የሚቆይበት ወይም የመታቀፊያ ጊዜ ተብሎ የሚጠራው ይህ ወቅት በአማካኝ ከስድስት እስከ 13 ቀናት ሊቆይ ይችላል። ሆኖም በአንዳንድ ሁኔታዎች ይህ ጊዜ አጥሮ እስከ አምስት ቀናት ወይም ረዥም እስከ 21 ቀናት ሊደርስ እንደሚችል የሕክምና መረጃዎች ያመለክታሉ። ይህ ሊለያይ የሚችል የመታቀፊያ ጊዜ ቫይረሱ በበሽታው በተያዘው ሰው ላይ ምንም አይነት የውጪ ምልክት ሳያሳይ በጸጥታ እንዲባዛና በህብረተሰቡ ውስጥ ሳይታወቅ እንዲሰራጭ እድል ሊሰጥ ይችላል። ይህ ደግሞ የበሽታውን ስርጭት ለመቆጣጠር የሚደረጉ የቅኝትና የንክኪ ፍለጋ ስራዎችን ይበልጥ ፈታኝና ውስብስብ ያደርጋቸዋል። የበሽታው የመጀመሪያ ምልክቶች መታየት ሲጀምሩ ትኩሳት ብዙውን ጊዜ ቀዳሚውና የተለመደ ሲሆን መጠኑም ከሰው ሰው ሊለያይ ይችላል። ከዚህ ጋር ተያይዞ የሚከሰት ኃይለኛ ራስምታት በተለይም ከሌሎች እንደ ጉንፋን ካሉ በሽታዎች ራስ ምታት የበለጠ ከባድ እና የማያቋርጥ ሆኖ ሊሰማ ይችላል። ሌላው የኢምፖክስ በሽታን ከሌሎች ሽፍታን ከሚያስከትሉ በሽታዎች ለመለየት የሚረዳው ቁልፍ ምልክት የሊምፍ እጢዎች ማበጥ ነው። እነዚህ እጢዎች በተለይ በአንገት በብብትና በጭን አካባቢ በግልጽ ታይተው ሊያብጡ ይችላሉ። ከነዚህም በተጨማሪ የጀርባ ህመም እና የጡንቻ ህመም በሰውነት ውስጥ የቫይረሱ መስፋፋትና የሰውነት በሽታ የመከላከል ስርጭት ለቫይረሱ የሚሰጠው ምላሽ ውጤት ሆነው ሊከሰቱ ይችላሉ። ከባድ የህመም ስሜት ወይንም አስቴኒያ ሌላኛው የበሽታው ምልክት ሲሆን፣ ይህም የታማሚው የዕለት ተዕለት እንቅስቃሴ ላይ ከባድ እንቅፋት ይፈጥራል። ከነዚህ የመጀመሪያ ምልክቶች በኋላ በአብዛኛው ትኩሳት ከታየ ከአንድ እስከ ሶስት ቀናት ባለው ጊዜ ውስጥ የቆዳ ሽፍታ ወይም ቁስለት መታየት ይጀምራል። ይህ ሽፍታ በአብዛኛው ከፊት ይጀምርና ቀስ በቀስ ወደ ሌሎች የሰውነት ክፍሎች በተለይም ወደ እጅ መዳፍና እግር መረገጫ በስፋት ይዛመታል። ሽፍታው በተለያዩ የለውጥ ደረጃዎች ውስጥ ያልፋል። ከጠፍጣፋ ነጠብጣብነት ተነስቶ ከፍ ያሉ እብጠቶች፣ ከዚያም በፈሳሽ የተሞሉ ፊኛዎች፣ ቀጥሎም በንፍጥ የተሞሉ ፊኛዎችና በመጨረሻም ደርቀው ቅርፊት በመያዝ ይከስማሉ። ይህ አጠቃላይ ሂደት እስከ ሶስት ሳምንታት ሊወስድ የሚችል ሲሆን ቁስሉ ከዳነ በኋላ ጠባሳትቶ የማለፍ ሁኔታም ይታያል። የኢምፖክስ ቫይረስ በዋነኝነት የሚተላለፈው በበሽታው ከተያዘ ሰው ወይም እንስሳ ጋራ በሚኖር የቅርብ ንክኪ አማካኝነት ነው። ከሰው ወደ ሰው በሚኖር የቫይረሱ ስርጭት ውስጥ በበሽታው የተያዘን ሰው የቆዳ ሽፍታ፣ ቁስለት ወይም የሰውነት ፈሳሽ መንካት ዋነኛው የመተላለፊያ መንገድ ነው። በተጨማሪም በበሽታው ከተያዘ ሰው ጋራ ለረጅም ጊዜ ፊት ለፊት ተቀራርቦ መነጋገር፣ ማሳል ወይም ማስነጠስ፣ ቫይረሱን የያዙ ትናንሽ የትንፋሽ ጠብታዎች ወይም ሪስፓራቶሪ ድሮፕሌትስ ወደ ጤነኛ ሰው አፍ፣ አፍንጫ ወይም አይን እንዲገቡ በማድረግ በሽታውን ሊያስተላልፍ ይችላል ይገኛል። የአይነቱ መተላለፍ በአብዛኛው ረዘም ያለ የቅርብ ንክኪን የሚጠይቅ መሆኑ ይገለጻል። ከሁለት ዓመት በፊት በዓለም ዙሪያ በተከሰተው የሚፎክስ ወረርሽኝ ወቅት እንደታየው ቫይረሱ በወሲባዊ ግንኙነት ወቅት በሚፈጠር የቅርብ የቆዳ ንክኪ በስፋት ተላልፏል። ቫይረሱ በእርግዝና ወቅት ከእናት ወደ ጽንስ ወይም በወሊድ ጊዜና ከወሊድ በኋላ በቅርብ ንክኪ ወደ ህፃን የመተላለፍ እድልም አለው። ከእንስሳት ወደ ሰው በሚኖረው ስርጭት ረገድ ደግሞ በበሽታው ከተያዙ እንስሳት ጋር በቀጥታ መነካካት፣ በንክሻቸው ወይም ደማቸው የሰውነት ፈሳሻቸውን ወይንም ቁ ስላቸውን በመነካካት በሽታውን ሊያስተላልፍ ይችላል። በደንብ ያልበሰለ የዱር እንስሳት ስጋ መመገብም ሌላው የስጋት ምንጭ ሊሆን ይችላል። በተጨማሪ በበሽታው የተያዘ ሰው የተጠቀመባቸውን በቫይረሱ የተበከሉ አልባሳት፣ የአልጋ ለብሶች፣ ፎጣዎች ወይም ሌሎች የግል ንብረቶች ጋር ንክኪ ማድረግ በሽታው ሊያስተላልፍ የሚችል ሲሆን ቫይረሱ በእነዚህ ቁሳቁሶች ላይ ለተወሰነ ጊዜ በህይወት የመቆየት አቅም አለው። የምፖክስ በሽታን ስርጭት ለመከላከልና ለመቆጣጠር ሁለገብ የሆነና የተቀናጀ አካሄድ መከተል ግድ ይላል። ከነዚህም መካከል የምፖክስ ምልክት ምልክቶች ከሚታይባቸው ወይንም በበሽታው ከተያዙ ከተጠረጠሩ ሰዎች ጋር የቅርብ አካላዊ ንክኪን ማስወገድ እንዲሁም የቆዳ ላይ ሽፍታ ወይም ቁስለት ካለባቸው ሰዎች ጋራ መነካካትን መቀነስ ዋነኞቹ ናቸው። የግል ንጽህናን በሚገባ መጠበቅ በተለይም እጅን በሳሙናና በውሃ አዘውትሮና በትክክለኛው መንገድ መታጠብ ወይንም ሳኒታይዘር መጠቀም ቫይረሱን ከእጅ ላይ ለማስወገድ ይረዳል። የግል ንብረቶችን እንደ ፎጣ፣ ልብስና የመመገቢያ እቃዎች ከሌሎች ሰዎች ጋራ ከመጋራት መቆጠብም አስፈላጊ ነው በበሽታው ተያዘ ሰው ከተጠቀመባቸው አልባሳት የአልጋ ልብሶችና ንክኪ የነበራቸውን ቦታዎች በአግባቡ ማጽዳትና በጸረተባይ መርጨት የቫይረሱን ስርጭት ለመክታት ያግዛል። በበሽታው ከተያዘ ሰው በሚንከባከቡበት ጊዜ ወይም በሽታው በሚተላለፍባቸው አካባቢዎች በሚንቀሳቀሱበት ጊዜ የአፍና የአፍንጫ መሸፈኛ ማስክ መጠቀም የትንፋሽ ጠብታዎችን ስርጭት በመቀነስ የበሽታውን መተላለፍ ለመከላከል አስተዋጽኦ ያደርጋል። በጅማ ዞንም ሁለት ኬዞች መገኘታቸውን በማስታወስ በአካባቢው ያሉ ማህበረሰቦችም ተመሳሳይ የጥንቃቄ እርምጃዎችን እንዲወስዱና የበሽታው የመታቀፊያ ጊዜ ከ5-21 ቀናት ሊቆይ ስለሚችል ሁሉም ሰው ራሱን በንቃት እንዲጠብቅ መልእክት አስተላልፈዋል። ሁሉም የጤና ችግር ኤምፖክስ ላይሆን ስለሚችል ማንኛውም የበሽታ ምልክት የታየበት ሰው በጤና ባለሙያ መታየት እንዳለበትና ወደ ጤና ተቋም እስኪሄድ ድረስ ራሱን ከሌሎች ለይቶ እንዲያቆይም አሳስበዋል። ይህንን ማድረግ የማይችሉ ከሆነ ደግሞ በነፃ የስልክ መስመር 8335 ሚኒስትር መደወል እንዲያሳውቁ ማሳሰቢያ ሰጥተዋል።